ሰቦቻችን እንዴት ናችሁ እኔ አለሁ በጣም ደህና ነኝ አልሀምዱልላህ እናንተ እንዴት ናችሁ እኔ ኤልሱ ኤልሱ በጣም ውሸታም ናት መዋሸት አልነበረባትም ጽጌና ዳኒን ለመለየት እንደዚህ መሆን አልነበረባትም በጣም ነው የሚያሳዝነው። ጽጌ በጣም ነው የምታሳዝነው። የሚያምሩትም ሁለታቸው ነው ጽጌና ዳኒ። ይሄ የሚዋሽ ነገር አይደለም፣ የሚደበቅ ነገር አይደለም። ዝም ብላን የደበቀችው ልጅን የሚያህል ነገር መደበቅ ነበረባትም። የሚደበቅ ነገር ቢሆን ይደበቃል። ይሄ ደግሞ የሚደበቅ ነገር ስላልሆነ ደብቀዋለች። እንደዚህ መዋሸት የለባትም። ሲሰጥ አላህ ትዳርን ማለት ነው የሚሰጠው አላህ ነው ፈጣሪ ነው የሚሰጠው ግን እሷ እንደዚህ መዋሸት አልነበረባትም። ብትወደውም ማለት ነው፣ ብትወደውም ዳኒና ጽጌን ማስማማት ነበረባት እንጂ እንደዚህ መዋሸት አልነበረባትም። በጣም ነው የዋሸችው። መውደድ ማለት እንደዚህ አይደለም፣ ይሄን ነገሮችን በመደበቅ አይደለም። በጣም ነው የደበቀችው። ክረምዬ ደህና ናችሁ? ናችሁ? እንዴት ናችሁ? ሰላም ነው እንዴ? ደህና ናችሁ ምናምን አላልኩም እሺ።